ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን ኤርትራውያን ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። ዋው በጣም በጣም ደስ የሚል መረጃን የሰማነው ዛሬ። እንኳን ደስ ያለን እንኳን ደስ ያላችሁ ቤተሰብዬ ማለት ነው። ቸር ያሰማን ብለንበት ትላንትና ዛሬ እንግዲህ መልካም ነገር ተመልክተናል ማለት ነው። ወንድማችን አብርሽ ሲቲ ስካን በመነሳት እንዲሁም ሌሎች ሌሎች ነገሮችን ተመልክተውለት ዶክተሮቹ ምንም አይነት ነገር የለም፣ ኖርማል ነው ብለውናል። በጣም ደስ ይላል። ከዚህ በኋላ ማለት ነው ይሄ ትምህርት ነው የሚሆናቸው ለሩታና ላብርሽ ማለት ነው። ከዚህ በኋላ ከይከፋ ነገር ቢመጣስ ኖሮ ብለው ማሰብ አለባቸው። ሌላ ነገር ተፈጥሮስ ቢሆን ኖሮ የዘላለም ጸጸት። ቤተሰብ አደለ እንዴ? እና ሩትዬ ደግሞ በጣም ነው ያሳዘነችኝ እኔ ወድ ነጠላ ጫማዋን አውልቃ በባዶ እግሯ ወይኔ ወይኔ ሩታችን ምስኪን ማለት ነው እሷ በዚህ ሰዓት ትሪትመንት የምትደረግ ልጅ ነች ለራሷ ማለት ነው እና አብርሽ ተነስቶ ወደ ሲቲ ስካን ሲገባ ይታችሁ ከሆነ ነጠላ ጫማዋን አውልቃ እሷ ባዶ እግሯን ሆና ነበር ይህን ፍቅር እኮ አለ መዋደድ እኮ አለ ሁለቱም አካል ግን ቤተሰብ ምን ታደርጉታላችሁ። አንዳንድ ጊዜ ወደውም ሳይሆን ሳይፈልጉም ይሁን ፈልገው ችግሮች በግራ በቀኝ በፊት በኋላ ይመጣሉ እና እነዛን ችግሮች አልፎ ደግሞ ማለት ነው እንግዲህ ለቀጣይ ሲዝን መዘጋጀት መልካም ነው ላለው በቃ የኋላችንን የተፈጠሩትን ነገሮች እንዳለ ወደ ኋላ ወደ ኋላ ስሮ እያደረጉ ወደፊት በአዲስ እርምጃ መሄድ ነው እና እኔ አብርሽ ዛሬ ጤናው ስለተመለሰ እንዲሁም ደግሞ ሌላ ተዛማ ችግር በተለይ ፈርተን ነበረ። ሜቢ ጭንቅላት ውስጥ ሌላ ውስጥ ለውስጥ የኔ ደም መፍሰስ የሚባሉ ነገሮች አሉ፣ በአንዳንድ ሰዎች ላይ ማለት ነው በሚወድቁበት ሰዓት። እና እነዚህ ነገሮች ቢከሰቱ አስባችኋል? የሚፈጠረውን ነገር ቤተሰብዬ፣ በጣም ከባር ነው እስቲል ብር እንኳን ማለት ነው የሰውን ልጅ ህይወት ለመመለስ የማይችልበት ጊዜ አለ። ገንዘብ ኖሮ ጤናን በገንዘብ መሸመት የማይቻልበት ጊዜ አለ። አንዳንዶች ገንዘባቸው ሕክምና ለማድረግ የሚሰቃዩ ሰዎች እንዳሉ ሁላ ደግሞ ገንዘብ ኖሯቸው ጤናቸውን በሕክምና መመለስ የማይሽሩ ሰዎች አሉ። ስለዚህ ዛሬ የተደረገልን ትልቅ ነገር ነው እና ፈጣሪን እናመስግን ብለው እነዚህ ሁለት ጥንዶች ከዚህ በኋላ ህይወታቸውን በሰላም መምራት፣ መመካከር፣ ችግሮቻቸውን ደግሞ በጋራ መፍታት አለባቸው ብዬ ነው ማስበው። ከዛ ባለፈ ደግሞ ማለት ነው የሆነ ሰዓት ላይ መጨረሻ እንግዲህ እሱም ወደ ቤት ይሄድ፣ ሰላም ነው ምናምን ከተባለ በኋላ ይርታዬ አሳዘነቻችሁም፣ እንደዚህ እንደዚህ ይዛ አንገቷ ስርቅ አርጋ ይዞ እሺ ስትለው፣ ወይ ወይ ወይ ሰው እንደዚህ መዋደድ መፈቃቀር እያለ አይታችሁታል። በመካከላቸው የነበረው ጋብ ስፋቱ ይጸባቸው ምናምን ነገር ተረምሶ ሁሉም ነገር በቃ ፓስቴንስ ይሆናል ማለት ነው። ግን በፊት ላይ ስታየው ደግሞ በቃ በጸብ ሰዓት እልከኝነት፣ አለመሰማማት፣ አለመደማመጥ፣ በራስ የሆነ ሀሳብ መጓዝ፣ ነገሮችን ለማበለሻሸት መሮጥ እነዚህ ነገሮች ከምን ይመጣሉ? በመካከላቸው ሰላም ስላል ነበረ። ሁሉም የሚያሳድደ ያችን የተደረገችውን እሱ ላይ የደረሰበትን በደል ብቻ ስጋ ሰው ስለሚያስብ ምንድነው የሚያደርገው ቀጥታ ማለት ነው ሴጣንም ሊያሾከሾከ ይችላል። በራሱም በሚያስበው ነገር ያልሆኑ ነገሮች ውስጥ ይገባል ማለት ነው። እና ከምንም ነገር በላይ ለሰው ልጅ ሰላም ነው። ሰላም፣ ሰላም ዛሬም ሰላም፣ ነገም ሰላም፣ ከነገ ወዲያም ሰላም። ስለዚህ ዛሬ ሁለቱ በተለይ ማለት ነው፣ በቃ እኔ ሩታ ያንጀቴን ሊበላችኝ ማለት ያረገችው ትሪትመንት ደስ ብሎኛል። እንግዲህ ሩትዬ የትም አትሄድም። ቀጥ ብላ አብርሽን ይዛ ወደ ቤቷ ነው የምትገባው ማለት ነው። ቤተሰብ አ አጋጣሚዎች አቃጣሪዎች ናቸው ይባላል ይባላልና አሁን ላይ እንግዲህ በዚህ አጋጣሚ ሰላማቸው ይመለሳል ብዬ አስባለሁ። ባይዞ ቤተሰብዬ ማለት ነው። ከጉንፋኔ ጋር በጣም ትግል እያረኩ ነው። ሪከርድ ያረኩት ድምፄን ማለት ነው። በጣም እየረበሸኝ ያለው ጉንፋ ነው። በአመት አንዴ እንግዲህ ያው ታቃላችሁ ክረምት ላይ ኢትዮጵያ ውስጥ እንደወረርሽኝ በሉት ጉንፋን በየትኛውም አቅጣጫ ይመጣል። ለማንኛውም እንወጣዋለን እና አብርሽም ተወጥተውታል ዛሬ ችግራቸውን ማለት ነው። ደስ ብሎኝ ነው ዛሬ ቪዲዮ ወደ እናንተ የማደርስላችሁ ማለት ነው ቤተሰብዬ እና እንደፈራሁት ደግሞ ማለት ነው እንዳያችሁት ብዙም አልተካረረም። በእርግጥ ኤፍሬምን እንዳትጠሩት የችግሮች መፍትሄ ሊሆን አይችልም ስላችኋል ነበረ። ረብሻ ይወዳል ልጁ በተፈጥሮ እና ደግሞ ነገሮችን ማለት ነው በአቦ ሰጥ ነው የሚይዟቸው ወደፊት የሚሄደው ወደ ግራ ወደ ቀይ ማሰብ የለም እሱ ጋር ከቅርብ ጊዜ ወደያየንበት ያየንበት አዲስ ባህሪው ነው እና ይረብሻል። ተው ስል ነበረ። ትንሽ ረብሻ ቤጤ ይፈጥሯል ከመጣም በኋላ ነገር ግን ያው ሩታ ማረጋግተዋለች። ሌላው ደግሞ ወንድማችን ኤርሚያስ ማለት ነው፣ በዛሽ ደቂቃም ያው ዞር ቢል መልካም ነበር። በተለይ ደግሞ የሆነ ሰዓት አብሪ ሲነቃ ስሩ ቆሞ መታየት አልነበረበትም። እንዲያውም ሩታ ስር ነው ቆሞ በጣም የነበረውና እሷ እንዳታናግረውና የሆነ ስፔስ ያዘን መሰለኝ፣ እኔ በራሴ ማለት ነው። እሱ በዛ ሰዓት ከእንቅልፉ ሲነቃ ወይም ደግሞ ከሰመመን ነው የሚባለው ተንቅልፎ አይደለማ፣ ቤተሰብ ሰመመን ራስ መሳት ነው የሚባለው። ከዛ ሲነቃ መጀመሪያ እሱን ሲያየው ብዙ ነገር አለ የተፈጠሩ ነገሮችን ታውቃላችሁ፣ እና የሚሰማው ስሜት ጥሩ አልነበረም። ተመሳሽቶ ነበረ። ለምን እዚህ ቆመ ሁላ ሲል ነበር። ኤኒዌይስ፣ ያው ጥሩ ነገር ስላልነበረ ነው። ይሄ ይሄ የሚነገርም ጉዳይ አይደለም ግን በቃ ሁሉም ፒስ ይሁኑልን ማለት ነው። ከኤርሚያስም ጋር የታረቁ ኦልሬዲ። ኤርሚያስ ኖርማሊ አብርሽን ትንሽ ለማንጨርጨር የመጣ ሰው እንጂ ምንም አይነት ላይፍ የለውም በሩታ ህይወት ውስጥ ሲጀመር። እሩታን በሌላ መንገድ ያሰባቸዋ ሰዎች ካላችሁ በጣም መሳሳታችሁን ተደጋግማጋሚ በሆነ ሁኔታ እየነገርናችሁ ነው። እሩታ በጣም ኩል የሆነች ልጅ ነች። እራሷን የምትጠብቅ ነች። አትዝረከረክም። በሌላ የዘመኑ አይነት እዚህም እዚያም የለም። እንደዚያ አትሳሏት። ሁሌም ስለ እሷ እንዲህ የምንከራከርበት ምክንያት አለን፣ እኛ ማለት ነው። ሰው ዝም ብሎ ያለ ምክንያት ስለ አንድ ሰው ይሄ ሰው ላይ እንደዚህ አይነት ነገር አትበሉ የሚለው ምክንያት ስላለው ነው። ተረዳችሁኝ ቤተሰብዬ? እና ለማንኛውም ግን ማለት ነው ወደ ቤት እንግዲህ ይዘውት ሊሄዱ ሬዲ ሲሆኑ ነው ያለቀው። ስለ ሁሉም እግዚአብሔር ይመስገን። ደስ ይላል። ፍቅር ያሸንፋል። ቤተሰብዬ፣ ሰላም፣ ሰላም፣ ሰላም ከምንም ነገር በላይ አይደለ እንዴ? እና አሁን ቀጣይ ሲዝን እንግዲህ የሚሆነው ምንድን ነው? መረጋጋት አብርሽን ትሪት ታደርጋለች። ሩታዬም እሷንም ትሪት የሚያደርጋት ያስፈልጋታል። በዚህ አጋጣሚ ሩታን ላይ ያመረራችሁ ወገኖች ደግሞ ተው በቃ፣ ያለና የሚኖር ነው፣ ግጭት ማለት ነው። በሰው መካከል በባልና ሚስት መካከል ግጭት ያለ ነው። እቺ ልጅ ከመሬት ተነስታ እዚህ ነገር ውስጥ ሁሉ አልገባችም። ይህ ሁሉ ነገር እናንተ ታውቃላችሁ። ስለዚህ የእሷንም ምክንያት ተረዱ በቃ የደረሰባት የነበረ ሁኔታ ነው፣ ለዛ በቃት። ከዛ ባለፈ ደግሞ በዛኛው ሳይድ ነፃነት የተባለች እህታችን አርፋ መቀመጥ አልቻለችም። ቤተሰብ የምሬ ነው ነገሩን ሁላ አሁን ወደ አብርሽ እያዞሩ ነው። በነገራችን ላይ የነጻነት ልጅ የጎረቤት ልጅ ይዛ መታ ነው ቪዲዮ የሰራችበት የተባለ ነው። ነፂ በናትሽ፣ በቃ ከዚህ በኋላ ማለት ነው እኛ ሌላ ትርምስ አንፈልግም። በራስሽ አይዲያ ነይ። ሩታና አብርሽ የሚባሉ ልጆችን ተይና የራስሽ የሆኑ እዛ ጋር ብዙ ልጆች አሉ ከነሱ ጋር አዲስ አጀንዳ ፈጥረሽ ስሪ። ሚዲያው ክፍት ነው። ስለዚህ በሰዎች ወይም በባለትዳሮች መካከል ማከል ገብቶ ከዚህ በኋላ አዲስ ነገር ለመፍጠር አዲስ ኢሹ ለማንሳት እንደገና ለመበጥበጥ እንዳትሞክሪ እስቲል እሷ ብቻ ሳትሆን አብራቸው ያላችሁ ወንድሞቿ እህቶቿ፣ በቃ አቁሙ። የአብርሽ ስም ሲነሳ ስለያዩ ነው ዛሬ በነ ነጻነት ቤት ማለት ነው። ስለዚህ በሰው ህይወት ከዚህ በኋላ አትግቡ እኛም ደግሞ ማለት ነው ቤተሰብዬ፣ በቃ መሰዳ ማሳ መሳደብ ተው። ሩታን ማንጓጠጥ አንዳንድ ምንድነው እንደ ልጅቷ እኮ ከመሬት ተነስታ አይደለም። ይሄንን አትርሷ አትርሱ። ሆን ብላ ደግሞ እሱን ልታስደበድብ አልመጣችም። ታውቃላችሁ። በቃ አጓጉል የሆነ አስተሳሰብ ነው። በእርግጥ ኤርሚያስን ይዛ መምጣቷን ዛሬም ነገም ትክክል አልነበረም። ኤኒዌይስ ተፈጠረ፣ ይሄ ችግር አሁን እያለፈ ነው። ስለዚህ እናንተ ደግሞ እነዚህ ልጆች ነግ ታያቸዋላችሁ በፍቅር አብረው ሰላም አውርደው ልጆች ልጃቸው ምናምን አብረው ሲያሳድጉና ዳር የምንቀረው እኛ ነን። ስለዚህ ፒስ ፒስ ፒስ ብለናል። ደስ ብሎኛል ዛሬ በመሰረቱ ማለት ነው እና እንግዲህ ደስታቸውን ስላየው እኔም ደስ ብሎኛል። ሰላም ስለሰሙ በተለይ ደግሞ ምንም አይነት ነገር በጤናው ላይ የለም በማለታቸው ደስ ብሎኛል እና ቤተሰብዬ፣ ሰላማችሁን ያብዛልኝ። ስለነበረን ቆይታ ክብረት ስጠልኝ። ላይክ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። ወዳችኋለሁ። በሌላ ቪዲዮ እንገናኝ። ሁሌም እንደምለው